በሮዝ ቀለም የታደሉ ሀይቆች የተፈጥሮ መስህቦች መገኛ የሆነችው አውስትራሊያ በርካታ የሮዝ ቀለም ያላቸው ሀይቆች ባለቤት ናት። በቱሪዝም ዘንድ ተወዳጅነት ያተረፉት እነዚህ ሀይቆች በተፈጥሮ የሮዝ ቀለም አላቸው። በተለምዶ ከምናውቃቸው ሀይቆች በተለምዶ ከምናውቃቸው የሀይቅ ቀለሞች በጣም የተለያዩና የተዋቡ ናቸው። በሀገሪቱ በተለያዩ አካባቢዎች የሚገኙ እነዚህ ሀይቆች በጥልቀታቸው እንዲሁም በስፋታቸው ቀላል የሚባሉ አይደሉም። የሳይንስ ሊቃውንት እነዚህን ሐይቆች የሮዝ ቀለም በአብዛኛቸው የሚከሰተው በዶናል ዩላ ሳሊና የተባለችው ጨዋማ በሆነ ውሃ ውስጥ የምትኖር ጥቃቅን አልጌና ሃሎ ባክቴሪያ በተባለው ረቂቅ ተህዋሲያን አማካኝነት እንደሆነ ይገልጻሉ። እነዚህ ኦርጋኒክ አካላት በከፍተኛ የጨው ክምችትና በፀሐይ ብርሃን ተጽዕኖ ስር ሮዛማ ቀለም ያላቸው ቤታ ካሮቲን የተባሉ ንጥረ ነገር ያመነጫሉ። ከእነዚህ ሀይቆች መካከል በደቡብ አውስትራሊያ የሚገኙ ቡምቢንግ ሀይቅ፣ ሀራት ሀይቅ፣ ማክዶናልድ ሀይቅ እንዲሁም በምዕራብ አውስትራሊያ የሚገኘው ሁት ላጎን ሀይቅ ተጠቃሽ ናቸው። እነዚህ ልዩ ሀይቆች ለአውስትራሊያ ቱሪዝም ትልቅ አስተዋጽኦ የሚያደርጉ ሲሆን መንግስት ከነዚህ የተፈጥሮ ድንቆች ለመጠበቅ የተለያዩ እርምጃዎችን ይወስዳል። ጎብኚዎች እነዚህን ሀይቆች ውበት ለመመልከት በተለያዩ መንገዶች ወደ ስፍራቸው የሚጓዙ ሲሆን ይህም ለአካባቢ ኢኮኖሚ የራሱን አስተዋጽኦ ያደርጋል። የሮዝ ሀይቆች ከአውስትራሊያ የተፈጥሮ ልዩነት የሚያሳዩ ከመሆናቸው በላይ የሳይንስና የተፈጥሮ ውበት እንደተከማቹት በአንድ ላይ ለሚገለጡበት ድንቅ ክስተት መሆኑን ያሳያሉ። የሶሪያ ማዕቀብና የዜጎቿ ተስፋ። ዶናልድ ትራምፕ በሶሪያ ላይ የተጣለውን ማዕቀብ ሊያነሱ ነው። ሪፐብሊካኑ ትራምፕ በሶሪያ ላይ የጣለውን ማዕቀብ እንደሚያነሱ በሳውዲ አረቢያ ሪያድ ይፋ ማድረጋቸው ለደማስቆ ፖለቲካ አዲስ ምዕራፍ ሆኗል። ዋይት ሀውስ ዶናልድ ትራምፕ አልሻራን ለማግኘት መስማማታቸውን ይፋ ካደረጉ በኋላ ነው። ደማስቆ ከዓመታት በኋላ በጎውን ዜና የተሰማችው፣ የሶሪያ ፕሬዚዳንት አህመድ አልሻራ አልሻራም ሳውዲ አረቢያ የገቡ ሲሆን ዶናልድ ትራምፕ ጋር ይገናኛሉ ተብሎ ይጠበቃል። የሶሪያ መንግስት የትራምፕ አስተዳደር ከሚያቀርቡለት ቅድመ ሁኔታ የመቀበል ግዴታ ቢኖርበትም ዲፕሎማሲያዊ መንገዱ ግን ከትላንቱ ዛሬ እጅጉን የተሻለ ሆኖ ተስተውሏል። የሳውዲ አረቢያ መንግስት ማዕቀቡ እንዲነሳ ትልቅ ድርሻ ይወስዳል የሚል የሶሪያ የውጭ ጉዳይ ሚኒስትር ምስጋና ለሪያድ ብሏል በበሽር አል አልሳድ ዘመነ መንግስት የተጣለውን የማዕቀብ ውርጅብኝ መነሳት የአዲስ የፖለቲካና ኢኮኖሚ ተስፋ ሰንቋል በሚል የሶሪያ ዜጎች አደባባይ ደስታቸውን ገልጸዋል። አዲስ መንግስት በመምጣቱ ሰላም ለሀገሪቱ ያሰፍናል የሚል እምነት ያላቸው ትራምፕ ለጉዳዩ ሁሉ ፖለቲካዊ መፍትሄ ያሻል ብለዋል። ዘገባው የአልጀዝራ ነው። የህንድ ትዛዝ ለፓኪስታን ዲፕሎማት። ህንድ የፓኪስታን ዲፕሎማት በአራት ሰዓት ውስጥ ለቀው እንዲወጡ አዘዘች። አንድ ስማቸው ያልተጠቀሰ በኒውል ዳይል የፓኪስታን ኤምባሲ ዲፕሎማት ያልተገባ ነገር አድርጓል በሚል የህንድ ሚኒስተር ከሷል። ከአንድ ኤምባሲ ሰራተኛ የማይጠበቅ በሚል ክሱን ለማጠናከር ሞክሯል። ሚኒስተሩ ያልተገባ ነገር አድርጓል ከማለት ባሻገር ተጨባጭ ሀሳብ ከዴልሂ በኩል ይህ ዜና እስከተጠናቀቀበት ሰዓት ድረስ ይፋ አልሆነም። ፓኪስታንና ህንድ ከአምስተኛው ጦርነታቸው ሲያደርጉ ለአምስተኛው ጦርነታቸውን ሊያደርጉ ነው በሚል ቀጠናው ስጋት ውስጥ ባለበት ሰዓት ባለስልጣኑ ማባረር ተጨማሪ ቀውስ ሊፈጥር ይችላል ተብሏል። የህንዱ ጠቅላይ ሚኒስትር የህንዱ ጠቅላይ ሚኒስትር ናሪድ ድራ ሞዲ አሸባሪዎችን እና ስጋት የደቀኑብንን ሁሉ መምታታችን እንቀጥላለን ካሉ በኋላ ነው የዲፕሎማቱ ይውጣ መግለጫ ይፋ የሆነው። በሌላ በኩል ፓኪስታን ተኩስ አቁሙን ለማክበርና ቁርጠኛ መሆኗን በመግለጽ ከኒው ዴል በኩል ጥቃት ከተዘዘረብኝ ግን አደገኛ አጻፋ እሰጣለሁ በሚል ዝታለች ታል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሁለት ሀገራት መካከል ተቀስቅሶ የነበረውን ግጭት በተኩስ አቁም ለጊዜው ቢሆንም ማስቆማቸው የሚዘነጋ አይደለም። ምክር ቤቱ ዛሬ በአካሄደው 29ኛ መደበኛ ስብሰባ አራት ስምምነቶችን አጸደቀ። ስድስተኛ የህዝብ ተወካዮች ምክር ቤት አራተኛ ዓመት የስራ ዘመን በአካሄደው 29ኛ መደበኛ ስብሰባው ሁለት የብድር ስምምነቶችን የፋይናንስ ኮርፖሬሽን ማቋቋሚያ እና የአየር ትራንስፖርት ስምምነቶች አዋጆችን አጽድቋል። የብድር ስምምነቱ ረቂቅ አዋጁን አስመልክቶ የመንግስት ረዳት ተጠሪ ሚኒስትር ዴኤታ የተከበሩ ወይዘሮ መሰረት ኃይሌ ሞሽን ያቀረቡ ሲሆን አዋጆቹ በቀጥታ ወደ ሁለተኛ ንባብ ተሸጋግረውና ውይይት ተደርጎባቸው እንዲጸድቁ ተጠይቀዋል። ምክር ቤቱ ሞሽኑን በመደገፍ በአዋጆቹ ላይ በዝርዝር ተወያይቶ አጽድቋቸዋል። የብድር ስምምነቶቹን አስመልክቶ የምክር ቤቱ አባላት በርካታ ጥያቄዎች እና አስተያየቶች ያቀረቡ ሲሆን የገንዘብ ሚኒስትር ዴኤታ እዮብ ተካልኝ ዶክተር ምላሽና ማብራሪያ ሰጥተዋል። በዚህ መሰረት የኢትዮጵያ ፌዴራላ ዲሞክራሲ ሪፐብሊክና የጣሊያን መንግስት መካከል በአካባቢና በአረንጓዴ ኢኮኖሚ ልማት የበጀት ድጋፍ ማስፈጸሚያ በተደረገው የብድር ስምምነት ረቂቅ አዋጅ ቁጥር አስራ ሶስት ሰባ ሰባት ህዝባ ሁለት ሺ አስራ ሰባት ሆኖ በሙሉ ድምፅ ጸድቋል። በተመሳሳይ የኢትዮጵያ በተመሳሳይ የፌዴራላዊ ዲሞክራሲ ሪፐብሊክና ዓለም አቀፍ የልማት ማህበር መካከል ለመማር ማስተማር ማጎልበቻ የትምህርት ዘርፍ ትራንስፎርሜሽን ፕሮግራም ማስፈጸሚያ የተደረገውን የብድር ረቂቅ አዋጅ ቁጥር 1378/2017 ሆኖ በሙሉ ድምፅ ጸድቋል። በመቀጠልም የአፍሪካ ፋይናንስ ኮርፖሬሽን ማቋቋሚያ ስምምነት ለማጽደቅ የቀረበ ረቂቅ አዋጅ ቁጥር 1379/2017 ሆኖ በሶስት ድምፅ ታቅቦ በአብላጫ ድምፅ ጸድቋል። በመጨረሻ ምክር ቤቱ በኢትዮጵያ ፌዴራል ዴሞክራሲያዊ ሪፐብሊክና በአውስትሪያ ፌዴራል መንግስት መካከል የተፈራረመውን የተፈረመውን የአየር ትራንስፖርት ስምምነት ረቂቅ አዋጅ ቁጥር 1380/2017 ሆኖ በሙሉ ድምፅ በማጽደቅ ጉባኤው ተጠናቋል። የአማራ ክልል ጠቅላይ ፍርድ ቤት የዳኞች አስተዳደር አብይ ጉባኤ አዲስ የሥነ ምግባር እና የዲሲፕሊን ደንብ አጸደቀ። የአማራ ብሔራዊ ክልላዊ ጠቅላይ ፍርድ ቤት የዳኞች አስተዳደር አቢይ ንጉስ አቢይ ጉባኤ ግንቦት አምስት ቀን 2017 ዓ ም ወሳኝ የሆነ እርምጃዎችን ለመው በመውሰድ አዲስ የዳኞቹ የጉባኤ ተሿሚዎችን የስነ ስርዓት የስነ ምግባርና የዲሲፕሊን ደንብ አጽድቋል። ይህ አዲስ የደንብ በክልሉ የዳኝነት ስርዓት ውስጥ ከፍተኛ ለውጥ ለማምጣት ያለመ ሲሆን ቀደም ሲል የነበሩ ክፍተቶችን በመሙላት የዳኝነት አገልግሎት ጥራት ለማሻሻል ያለመ ነው። የእነዚህ የዳኞች የዚህ አዲስ ደንብ መጽደቅ የዳኝነት ነጻነትና ገለልተኛ በማረጋገጥ ረገድ ትልቅ ሚና ይኖረዋል። በተጨማሪም ዳኞች በሙያቸው ተጠያቂነት እንዲሰማቸውና ከማንኛውም አይነት ተጽዕኖ ነጻ ሆነው እንዲሰሩ የሚያስችል ምቹ ሁኔታን ይፈጥራል ተብሏል። ደንቡ በተለይም ግልጸኝነትን የጎደላቸው ዳኞች ላይ ማብራራት፣ ቀደም ሲል በደንብ ያልተካተቱትን ረዳት ዳኞችን በመደንገግ የስነ ምግባር መሪዎችን በዝርዝር በመዘርዘር እንዲሁም የዲሲፕሊን ጥፋቶችን ደረጃ በግልጽ ለመወሰን ረገድ ጉልህ ለውጦች ያካትታል ያካትታል ተብሏል። በተጨማሪም የዲሲፕሊን ክርክር የሚካሄድበት ወቅት የተከሰሱ ዳኞች ወይም የጉባኤ ተሿሚዎች መብቶች እንዲጠበቁ የሚያስችሉና ዝርዝር የአሰራር ስርዓቶች በእነዚህ አዲስ ደንብ አዲስ ደንብ ውስጥ ተካተዋል። ከእነዚህ ባሻገር ዳኞች የማህበራዊ ሚዲያ አጠቃቀም እንዲሁም ቅሬታ አቀራረብን በተመለከተ አዳዲስ መመሪያዎች ተቀምጠዋል። ይህ አዲሱ የስነ ምግባርና የዲሲፕሊን ደንብ የአማራ ክልል ፍርድ ቤቶች ለሕዝባቸው የሚሰጡትን የዳኝነት አገልግሎት በላቀ ደረጃ ለማድረስ ና የሕዝቡን እምነት ለማትረፍ ወሳኝ ሚና እንደሚጫወቱ ይጠበቃል። ጉባኤውን ደንብ ከጸደቀበት ቀን ጀምሮ ተግባራዊ እንደሚሆን ተወስኗል። ትራምፕ ሳውዲ አረቢያ ገቡ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሳውዲ አረቢያ ገቡ። ትራምፕ በሁለተኛው ዙር የፕሬዚዳንትነት ዘመናቸው ለመጀመሪያ ጊዜ ዓለም አቀፍ ጉዞ ሊያደርጉ ነው። ይህ መጀመሪያ ዙር የስልጣን ዘመናቸው ወደ ዋይት ሀውስ እንደመጡ ለመጀመሪያ ጊዜ ሳውዲ አረቢያን መጎብኘታቸው ይታወሳል። የአሜሪካው ኤር ፎርስ ዋን የፕሬዚዳንቶች መጓጓዣ ሪያድ ደርስም የሳውዲ አረቢያን ሪያል አየር ኃይል ኤፍ አስራ አምስት ተዋጊ ጀቶችን ትራምፕን አጅበው ታይተዋል። ትራምፕን አጅበው ታይተዋል። በመካከለኛው ምስራቅ ለሶስት ቀናት የሚቆዩት ትራምፕ ከሳውዲ አረቢያ በተጨማሪ ኳታርና አረብ ኢምሬቶችን ይጎበኛሉ። በመካከለ ምስራቅ የአሜሪካ ቁልፍ አጋር ናቸው በመካከለኛው ምስራቅ የአሜሪካ ቁልፍ አጋር ናቸው የሚባሉትን የእስራኤልን እና የግብፅን ሳይጎበኙ በነዳጅ የበለጸጉ ሀገራትን መጎብኘታቸው የፖለቲካ ፍላጎታቸው ያሳያል ተብሏል። ሪፐብሊካኑ የመጀመሪያውን የምስራቅ ውጥረት ከማብረድ ይልቅ የአሜሪካንን ኢኮኖሚ የሚደግፉ የኢንቨስትመንቱን ጉዳዮች ላይ አተኩረው ይወያያሉ ተብሎ ይጠበቃል።